ሻሎም ጤና ይስጥልኝ። እንደምናችሁ? የእግዚአብሔር ሰላም እና ጸጋ ይብዛላችሁ። ዛሬ ደግሞ ባለፈው ጊዜ ከጀመርነው ከዮሐንስ ወንጌል ምዕራፍ አስራ ሰባት ከቁጥር አንስ ከት ያለውን መመልከትን እንቀጥላለን። ባለፈው እንግዲህ የከበረ ህይወት እንዲኖረን በህይወታችን አላማ ሊኖረን ይገባል፣ ለተፈጠርንበት አላማ ልንኖር ይገባል የሚለውን ሀሳብ አንስተን ስንናገር ነበር። ዛሬ የምንናገረው ነገር ምንድን ነው? እንግዲህ በዛ ሀሳብ ዙሪያ ነው። በተለይ ከቁጥር ሁለት እስከ አምስት ያለውን እያነሳን እንናገራለን። መጽሐፍ ቅዱሳችን ላይ ኢየሱስ ከቁጥር ሁለት እስከ አምስት ላይ እንዲህ ብሎ ሲጸልይ እናነባለን። ከቁጥር አንድ ጀምሮ ላነበው፣ ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ። አባት ሆይ ሰዓቱ ደርሷል፣ ልጅህ ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠ ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆነ አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይች የዘላለም ሕይወት ናት። እኔ ላደርገው የሰጠኝን ሥራ ፈጽሜ በምድር ላይ አከበርሁ። ቁጥር አምስት አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ እያለ ኢየሱስ ክርስቶስ ወደ አብ ሲጸልይ ወደ አባቱ ሲጸልይ እንመለከታለን። እንግዲህ የህይወት ወይም ደግሞ የመኖር ዋነኛው ልኬቱ የስኬት ዋነኛ ልኬቱ በህይወታችን ላይ የተሰጠንን አላማ ወይም ደግሞ የተጠራንበትን አላማ በማንኛው በአገልግሎት መስክ ሊሆን ይችላል። በትምህርት መስክ ሊሆን ይችላል። በቢዝነስ መስክ ሊሆን ይችላል። በማንኛውም እግዚአብሔር ባስቀመጠን እና እንድንጠቅም ይችን ምድር እንድንጠቅም ባስቀመጠን ስፍራ ላይ ውጤታማ መሆን ይጠበቅብናል እና እውነተኛ እውነተኛ እውነተኛ ስኬት የሚለካው ምን ያህል በሮጥን ሳይሆን፣ ምን ያህል ሮጠን ባሸነፍን ነው እና በዚህ ምዕራፍ ላይ የምንመለከተው ከኢየሱስ ጸሎት የምንረዳው ነገር ይሄንን ነው። ኢየሱስ ያደረገው ነገር ምንድን ነው? አብሆይ ወይም ደግሞ የጸለየው ከአብ ጋር ሲናገር ለአብ የነገረው ነገር ምንድነው? አብ ወይ የሰጠህኝን ስራ በምድር ላይ ምናድርግ ያለው ጨርሻለሁ። አሁን ምን የምሆንበት ጊዜ ነው የምከብርበት ጊዜ ነው፣ ዓለም ሳይፈጠር በፊት በነበረው ክብር በዛ ምን አድርገኝ አክብረኝ። ምክንያቱም የመጣውበትን አላማ ጨርሻለሁ፣ የመጣውበትን አላማ አካምፕሊሽ አድርጌያለሁ እያለ ኢየሱስ ሲጸልይ ነው የምንመለከተው። ስለዚህ ይህንም ቪዲዮ የምትመለከቱ ሰዎች አንድ ነገር አይምሯች ውስጥ እንዲቀመጥ እፈልጋለሁ። ቅድም እንደተናገርኩት እውነተኛ ስኬት የሚለካው እንደው ምን ያህል በጮሆን አይደለም፣ ምን ያህል እንደው እንዲና እንዲያ ባደረግን አይደለም። እውነተኛ ስኬት የሚለካው የተሰጠንን ነገር በአግባቡ ፈጽመናል ወይ የተሰጠን ወት አንድ ህይወት ነው። ሁለት ህይወት አይደለም የተሰጠን፣ ሶስት ህይወት አይደለም የተሰጠን የተሰጠን አንድ ህይወት ነው። በዚህ ህይወት ውስጥ እግዚአብሔር የጠራንን ነገር ፈጽመናል ወይ? ልክ እንደ አማኝ ሁላችንም አንድ ኮመን የተጠራንበት ነገር አለ። ያም ደግሞ ወንጌልን ለፍጥረት ሁሉ መናገር ነው። ከዛ በተረፈ ደግሞ ስፔሲፊክ የሆነ ደግሞ ለእያንዳንዳችን ደግሞ የተሰጡ ደግሞ ልዩ የሆኑ ምኖች አሉ፣ ጥሪዎች አሉ፣ አላማዎች አሉ እና እነዚህ አንድ ትልቁን አንድ የሆነውን አላማ እና ስፔሲፊክ የሆነውን እንደ ግለሰብ የተሰጠንን አላማ እግዚአብሔር በኛ ላይ ያለውን አላማ በእርግጥ ሰርተናል ወይ ፈጽመናል ወይ? ያ ነው እንግዲህ የስኬት መለኪያ። እውነተኛ ስኬት እግዚአብሔር በህይወት ላይ ያስቀመጠውን ነገር መፈጸም ነው። ስለዚህ እውነተኛ ስኬት መለኪያው እግዚአብሔር የሰጠህን አላማ እግዚአብሔር በምድር ላይ የሰጠንን ልክ እንደ አማኝ በአንድ የክርስቶስ አካል ውስጥ እንዳለ ብልጥ እንዲሁም ደግሞ እንደ አንድ ስፔሲፊክ ብልት የተሰጠንን ነገር አላማችንን አካምፕሊሽ ማድረጋችን ነው ለምሳሌ አንድ ምሳሌ ልስጣችሁ ለምሳሌ ልብ አለ ልብ ከሰውነት ብልቶች አንዱ ክፍል ነው አንድ የሰውነታችን ክፍል ነው እና ሰውን ሰው ያደረገው ከልብም ተደምሮ ነው ሰውነታችን የቦዲ ፓርታችን ፈንክሽን የሚያደርገው ስለዚህ ይሄ ልብ ከዚህ ሰውነት ሲስተም ጋር አብሮ ይሠራል ስለዚህ አንድ ኮመን አለው ከዚህ ሰውነት ከጆሮ ከአይን ከእግር ከጫማ ከእግር ከእጅ ከአፍንጫ ከጆሮ ከምላስ ከጨጓራ ከሌሎች ጋር አብሮ ተባብሮ ምን ያደርጋል? ይሰራል። እንደዚህም ሁሉ ስፔሲፊክ ደግሞ የተለየ ደግሞ ምን አለው? እሱ ብቻ መስራት የሚችለው እሱ ብቻ የተጠራበት ልብ ብቻ፣ ኩላሊት ሊሰራው የማይችለው፣ አይን ሊሰራው የማይችለው፣ ጆሮ ሊሰራው የማይችለው ደግሞ ምን አለው? ያም ደግሞ ደመ ቅዳት ደመ ርጨት ነው። ያንን ማድረግ ልብ ካቃተ፣ መምታት ሬጉሌት ማድረግን ካቃተ ሞስ ሲስተም አይሰራም ስለዚህ ስፔሲፊክ የሆነ ምን አለው ኮሊንግ አለው ስለዚህ እያንዳንዳችን እንደዚሁ ስፔሲፊክ የሆነ ኮሊንግ አለን እያንዳንዳችን የተጠራንበት እንዲሁም ደግሞ በአካል ውስጥ ደግሞ እንድንፈጽመው ደግሞ የተጠራንበት አላማ ስለዚህ አለ ስለዚህ አንድ ነገር ልበላችሁ እግዚአብሔር ያንን አላማ እነዚህን ሁለት አላማዎች እንዲህ ነው አልላችሁም ይሄ ነው አላማችሁ ይሄ ስፔሲፊክ የሆነው አላማ እንዲህ ነው ልልህ አልችልም እግዚአብሔር ግን በውስጥ እንዳስቀመጠው በውስጥሽ እንዳስቀመጠው በጣም እርግጠኛ ለኝ ኮመን የሆነውን ግን ልክ እንደ በአካል ውስጥ ያለውን ዋነኛ አላማ ግን ወንጌልን መናገር ሼር ማድረግ ላላመኑት ወንጌልን ማድረስ ከድግድግ ጨለማ ወደሚደነቅ ብርሃን እንዲመጡ ማድረግ ግን የማን ኃላፊነት ነው? የኛ ኃላፊነት ነው። አላማችን ነው። ኢየሱስ አላማችን ነው። እግዚአብሔር አላማችን ነው። ስለዚህ ከዚህ አንፃር መታየት አለበት። ስለዚህ ይህንን ማሰብ ተገቢ ነው ብዬ አስባለሁ። ምናልባት ደግሞ አንድ ነገር ልበላችሁ በላችሁ። አንዳንድ መኪኖች ላይ አንድ ነገር አስተውላችሁ እንደሆነ እንደሚል ነገር ታያላችሁ። ሀው ኢዝ ማይ ድራይቪንግ እና አነዳዴ እንዴት ነው? ሀው አም አይ ድራይቪንግ እንዴት ነው እየነዳው ያለሁት? እንደ ኮሜንት አድርጉ ስ አነዳዴ ትንሽ አስቸጋሪ ያኔ አንዳንድ ጊዜ እንግዲህ አነዳዴ ትንሽ ስፒዲንግ እወዳለሁ እና መፍጠን እወዳለሁ። ባለፈው ቲኬት አግኝቻለሁ። ትናንትና ቲኬት ሰጥተውኛል እና የትራፊክ ቲኬት ማለት ነው እና እግዚአብሔር ሆይ ከእንግዲህ እንዳልፈጠን አግዛኝ ብያለሁ፣ ምክንያቱም መቀጣት አልፈልግም። እንግዲህ እንደዚሁ አንዳንድ መኪናዎች አሉ፣ ከጀርባቸው ላይ ሀውዝ ማይ ድራይቪንግ፣ ሀዋ ማይ ድራይቪንግ፣ እንዴት እየነዳው ነው ያለውት? እስታ እባካችሁ በዚህ ስልክ ቁጥር ላይ አስተያየቱን ያስቀምጡ፣ በዚህ እንትን ላይ አስተያየቱን ይላኩልን። እንደዋ ታዲያ አስቸጋሪ ነገር ከሆነ ብዙ ቲኬት ያለው ከሆነ ብዙ ቅጣት ነው። አስፈሪ፣ አስደንጋጭ አይነት አነዳድ ኮሜንት እስኪ ብለው ይላሉ። ያንን ደግሞ ወደ ህይወት ማምጣት ተገቢ ነው ብዬ አስባለሁ። እንዴት ነው በህይወት ላይ በምንኖርበት ምድር ላይ እግዚአብሔር የሰጠንና እግዚአብሔር የሰጠንን ዓላማ እየፈጸምን ነው ወይ እየተጠራንበትን ዓላማ አካምፕሊሽ እያደረግን ነው ወይ ብሎ ራስን መጠየቅ ኢምፖርታንት ነው ብዬ አስባለሁ። ትዚላችሁ እንደሆነ ዳዊት እንደዚህ አለ፣ አቤቱ መርምረኝ፣ ፈትነኝ፣ ወቀኝ አለ። ስለዚህ ራሳችንን ቼክ ማድረግ አለብን። አንዳንድ ጊዜ ራሳችንን መጠ እንዴት ነው እያደረግኩኝ፣ መንፈሳዊ ህይወት እንዴት ነው፣ በምድር ላይ እንዴት ነው እየኖርኩኝ ያለው። በእርግጥ እግዚአብሔር በህይወቴ ላይ ያስቀመጠውን ዓላማ አካምፕሊሽ እያደረግኩኝ ነው፣ በእርግጥ ለሰዎች ወንጌል እየተናገርኩኝ ነው ወይ፣ በእርግጥ እግዚአብሔር እንደ ግለሰብ የተሰጠኝን ደግሞ ስፔሲፊክ የሆነ ፐርፐስ አካምፕሊሽ እያደረግኩኝ ነው ወይ ብሎ መጠየቅ ተገቢ ነው። ራስን ኢቫሉዌት ማድረግ ተገቢ ነው ብዬ አስባለሁ። አንድ ጊዜ ፖል ሮጠ ሮጠ ሮጠ ሮጠና አንድ ቀን ግን ቆመ። ወደ ኢየሩሳሌም ጉባኤ ሲሊድ ራሴን ቼክ ላድርጋል። ስለዚህ አንዳንድ ጊዜ ወደ እግዚአብሔር መንፈስ ደግሞ ዞር ብለን፣ ዛሬ ይህን ቪዲዮ እያያችሁ ብዙ የምትሮጡ ሰዎች፣ ብዙ የምትተጉ ሰዎች፣ ብዙ ሩቅ መንገድ መራመድ የምትፈልጉ ሰዎች ዛሬ ቁም ብላችሁ አንድ ነገርን አስቡ፣ ራሳችሁን ይቡ። በትክክል እየሄድኩኝ ነው? በትክክል እየተራመድኩኝ ነው? በርግጥ እግዚአብሔር በሕይወቴ ላይ ያስቀመጠውን ያንን ፐርፐስ ያንን አላማ አካምፕሊሽ እያደረግኩኝ ነው ብሎ መጠየቅ በእውነት ነው ያላችሁ ያ ብልህነት ነው። እንግዲህ አንድ አባባል አለ እና እንግዲህ አስተውሎ የሚራመድ ብዙ ርቀት ይጓዛል። ሃሌሉያ፣ እውነት ነው የምላችሁ። አስተውለን የምንራመድ ከሆነ ወደ ፍጻሜ እንደርሳለን። አስተውለን የምንራመድ ከሆነ በሕይወታችን ላይ እግዚአብሔር ያስቀመጠውን አላማ አካምፕሊሽ አድርገን እናልፋለን። የእግዚአብሔር አላማ በሕይወት ላይ ሳይፈጸም በኢየሱስ ክርስቶስም ዛሬም ደግሜ ላለው አትሞትም። የእግዚአብሔር አላማ በሕይወትሽ ላይ ሳይፈጸም በኢየሱስ ክርስቶስም ዛሬም አትሞችም። ግን አስተውሎ መራመድ ደግሞ ከኔና ከእናንተ ያስፈልጋል ብዬ አስባለሁ። ስለዚህ ኢየሱስ የሰጠኝን አላማ ፈጽም ያለው ስለዚህ ምን አድርገው አሁን ልጅህን አክብረው እያለ ሲናገር እንመለከታለን። እና ቆም ብሎ ደግሞ እንደው ጌታ ሆይ እንዴት ነው ህይወቴ? እንዴት ነው እንዴት ነው ነገሩ? የህይወቴ ነገር ብሎ ደግሞ ራስን ማየት መመልከት፣ መጠየቅ ብልህነት ነው። እና እንዲህ ማድረጉ እንዲህ ብለን ልንመረምር ራሳችን ልንጠይቅ ይገባል። ጥቅሙ ለእኛ ነው። ረጅም ርቀት ተጓዥ መሆን የምንፈልግ ከሆነ፣ ረጅሙን ርቀት መጨረስ የምንፈልግ ከሆነ ራስን መመልከት ተገቢ ነው እና አንዳንዶቻችሁ እንግዲህ የምትመለከቱ ወይም ቪዲዮ በጣም አሪፍ እንግዲህ ምጡቅ ሙዚቀኛ ልትሆኑ ትችላላችሁ፣ ወይ ደግሞ ዶክተሮች ልትሆኑ ትችላላችሁ፣ ወይም ደግሞ ጥሩ ምግብ አብሳዮች ልትሆኑ ትችላላችሁ። ምናልባት ደግሞ ጥሩ ጸሐፊዎችም ልትሆኑ ትችላላችሁ። ምናልባት አንዳንዶቻችሁ ደግሞ በጣም አሪፍ ሰባኪዎች ልትሆኑ ትችላላችሁ። አሪፍ አስተማሪዎች ልትሆኑ ትችላላችሁ። ወደር የማይገኝልሽ ወደር የማይገኝልህ የተጨበጨበልህ የተጨበጨበልሽ አገልጋይ ልትሆኝ ትችያለሽ። ግን አንድ ነገር ልንገራችሁ በዚህ ሁሉ ውስጥ ግን የእግዚአብሔርን ክብር ማየት በህይወት ላይ ነገሮች ሁሉ ኖሮ ግን ያለ ነገር ለእግዚአብሔር ክብር የማያመጣ ከሆነ የእግዚአብሔርን ክብር የማያመጣ ከሆነ ትርጉም የለው ሰብከ የእግዚአብሔር ክብር የማይመጣ ከሆነ በተሰጠ ሙያ በተሰጠሽ የህይወት መስክ ላይ ሮጠ ተክተህ ክብሩን እግዚአብሔር የማያገኝ ከሆነ እግዚአብሔር ካልከበረበት ትርጉሙ ምንድን ነው? በእርግጥ ክብሩን አንተ ነህ እየወሰድክ ያለው ወይስ እግዚአብሔር ነው እየወሰደ ያለው? በሙያ በእውቀት በስራ በምሰራው ስራ ክብሩን እየወሰደ ያለው ማን ነው? ይህንንም መጠየቅ በጣም ተገቢ ነው ብዬ አስባለሁ። ምናልባት እያሰብከው እንደሆነ ነገሮች እየሄዱ ነው። ውጤታማነት በእርግጥ እንዳሰብከው እየሄደለ ነው ያለው ጌታ ይባረክ። ግን ክብሩን ማን ነው እየወሰደ ያለው? ቆም ብሎ ማሰብ ተገቢ ነው ብዬ አስባለሁ። መክበር የምትፈልግ ከሆነ ክብሩን ለእግዚአብሔር ስጥ። መክበር የምትፈልግ ከሆነ እየተከናወንክ ባለበት ሁኔታ ውስጥ ትዕቢት ገብቶ ፕራይድ ገብቶ እንዳያሰናክልህ ራስንህን እየጠበቅ ምናልባት ወድቀህ እንኳን ብትሆን ተነስ ሂድ አንድ ሰው አለ በጣም ደስ የሚለኝ ሰው ነው ሜንተሪ ነው እና እንደዚህ ያለ ዳንዲ ያለኝ አቤት አልኩት እና ከሶስት ነገር እንዳትወድቅ አለኝ ዳንዲ ወይም ጌትነት ነው የሚሉኝ እና በሶስት ነገር እንዳትወድቅ ተጠንቀቅ አለኝ እሺ በምን በበሴት እንዳትወድቅ አለኝ እና እንደው በክብር እንዳትወድቅ አለኝ እሺ በትዕቢት እንዳትወድቅ አለኝ እሺ ያልኩት እና እነዚህን ልክ እንደ አገልጋይ ዩ ሹድ ቢ ኦኬ፣ አልኩኝ ግን አለ ወድቀህ ብትገኝ መነሳትህን ግን እርግጠኛ ሁን አለ። ጻድቅ ይወድቃል በወደቀበት ይቀራል አይልም ይነሳል አለ። ስለዚህ ምናልባት ለእግዚአብሔር ክብር ባለማምጣት የወደቃችሁ ሰዎች አላችሁ፣ ዛሬ ተነሱ፣ ጊዜያችሁ ነው። እግዚአብሔር ሕይወታችሁ ሬስቶር ማድረግ ይችላል። እውነት ወዳሰባችበት ስፍራ ትደርሳላችሁ። ስለዚህ ይህ ሕይወት ያልፋል፣ ለኢየሱስና ስለ ኢየሱስ ያደረግከው ግን ለዘላለም ይኖራል። ይህ ሕይወት ያልፋል ስለ ኢየሱስና ለኢየሱስ ያደረግሽው ነገር ግን ለዘላለም ይኖራል። በአብ ዘንድ የምትጠየቅበት ጥያቄ ነው። የዛን ጊዜ ሪዋርድ ብድራትን ስትቀበል ለጌታ ምን አደረግ የሚለው ጥያቄ፣ በእርግጥ ምን ሰራልኝ የሚለው ጥያቄ። ያ ዳ ማተር ሞስት። ስለዚህ ወንድሞች፣ የከበረ ህይወት እንዲኖራችሁ የምትፈልጉ ከሆነ እግዚአብሔር በህይወታችሁ ላይ ያስቀመጠውን ዓላማ ያንን አኮምፕሊሽ አድርጉ። የሰጠኝን ስራ በምፈጸም በመጨረሽ ፈጽሜዋለሁ፣ ጨርሼዋለሁ እንጂ ኢየሱስ ገና ስራ የሰጠኝን ለመጨረስ ፕላን ላይ ነኝ ያለሁት፣ የሆነ ፕሮፖዛል እየሰራሁ ነኝ ያለሁት፣ የሆነ ጸሎት ይሄ ጾም ጸሎት ውስጥ ጾም ጸሎት ስተት ነው እያልኩኝ አይደል፣ ጾም ጸሎት ውስጥ ነኝ ያለሁት። ነብይ ከሊተነና ነብይ ወይ አከሊ ከሊ እንደዚህ እንደዚህ እየፈለኩ ነኝ አላለ። የሰጠኝ ዓላማ ምን አድርጌ አለ? ፈጽሜ። ያለው የሰጣችሁን አላማ መፈጸማችሁ የስኬታችሁ መለኪያ መሆን ይጠበቅበታል። አስቲ ስ ኖህ መቶ ዓመት ሙሉ ጀርባን ሲሰራ ነበር። ጀርባን እየሰራ እየሰራ እየሰራ መሀል ላይ እንዲህ ብለን እንደው ንሸጥ አድርጎት ደክሞኛል። በቃ እኔ ምን እኔ ዝም ብዬ እንደሞኝ ዝም ብዬ መርከብ እሰራለሁ። ኧረ በፍጹም ይቅርብኝ ዘመኔን ውስጥ እያደረግኩ ቢል ባይሰራ ኖሮ ምን እንደሚሆን አስቡ። ምናልባት ያ ያ ያ ዝናብ ያዋ ኖሆንም ጠርጎት ይዞ ተሄድ ነበር። ስለዚህ አንድ ነገር ልንገራችሁ፣ የተሰጣችሁን ነገር ፈጽሙ። መቶ ዓመት ይፍች ግድ የለም ፈጽሙት። ስሩ፣ ትጉ፣ ሩጡ። ምክንያቱም እግዚአብሔር ሲናገሩ ውሸታም ማለት ነው እግዚአብሔር God is not a liar. እግዚአብሔር ውሸታም አይደለም። ሲናገር እግዚአብሔር ጻድቅ ነው። እግዚአብሔር ሲናገር ሊያደርግ ነው። እግዚአብሔር ሲናገር ሊፈጽም ነው። እግዚአብሔር ሲናገር እኮ በአንተ ውስጥ እሱ ሊሰራ ነው። እግዚአብሔር ሲናገር እኮ ስራልኝ ሲል እኮ ያንተን ጉልበት ያንተን አቅም፣ ያንተ ማስተዋል አይቶ ተደግፎ አይደለም። በሱ ማስተዋል በሱ ዕውቀት፣ በሱ ጉልበት በአንተ ውስጥ ባንቺ ውስጥ ሊሰራ ፈልጎ ነው። ስለዚህ እግዚአብሔር በአንተ ውስጥ ሊሰራ ያለው ነገር ምንድን ነው? ምናልባት ዛሬ ጌታ ቢመጣ እንደው ዛሬም ቆመን ቁጭ ብለን በጌታ ፊት የሰጠኝን ስራ ጨርሻለሁ፣ ፕሬዝ ጋድ ውሰደኝ፣ ልሂድ፣ ጌታ ውሰደኝ፣ መጣ አሁን ጨርሻለሁ የማለት ድፍረት ይኖረን ይሆን? ይኖራችሁ ይሆን? ይኖረኝ ይሆን? ለእኔም ጭምር ነው። ይኖረኝ ይሆን? ይኖራችሁ ይሆን? ዮሐንስ ወንጌል ምዕራፍ አስራ ሰባት የጌታችን የወንድማችን የአዳኛችን የጓደኛችን የአባታችን ጸሎት ግን እንዲህ ነው፣ የሰጠኝን ስራ ፈጽሜያለሁ። ስለዚህ አንድ ነገር ልንገራችሁ። የተሰጣችሁ ነገር ምንድን ነው? እግዚአብሔር አጥፋ ያላችሁ ነገር ምንድን ነው? እግዚአብሔር ጨርስ ያለ ነገር ምንድን ነው? ትዚላችኋን አንደኛ ሳሙኤል ምዕራፍ አስራ አምስት ቁጥር ሶስት ላይ እግዚአብሔር ሳሙኤልን እንደዚህ ያሉ አማሌቅን አጥፋ፣ ፈጽም አጥፋ። እሱ ግን ለራሱ ዋንጫ ያደርግ ዘንድ ማንን አስቀረ? አጋግን አስቀረ። እንደ ሽልማት የሆነለት ዘንድ ያላጠፋው አጋግ ያላጠፋው ፈጽሞ ያላጠፋው አማሌቅ ከሀያ አምስት ዓመት በኋላ ማንን ሲያጠፋው እንመለከታለን? ሳኦልን ራሱ ሲያጠፋው እናያለን ዛሬ ፈጽማችሁ ያላጠፋችሁ ፈጽማችሁ እግዚአብሔር ሰራ ብሎ እግዚአብሔር አካምፕልሽ አድርገው ብሎ ዛሬ ያላደረግከውን ነገር እምቢ ብለህ በቸለተኝነት ባለመታዘዝ መንፈስ እምቢ ያልከው ነገር እሱ ራሱ መልሶ እንዳያጠፋ ዛሬ ላይ ንቃ። ዛሬ ላይ ንቂ። ወደፊት ነው ነገሩ። ወደፊት በቃ እግዚአብሔርን እያዩ ወደፊት፣ በቅድስና ወደፊት፣ በጽድቅ መንገድ ወደፊት፣ ለእግዚአብሔር ክብር በማምጣት ወደፊት ስለዚህ እግዚአብሔር እንድትሰራው የጠራህ ነገር ምንድን ነው? እግዚአብሔር እንድትሰሪው የጠራሽ ነገር ምንድን ነው? እንድታቆሚ ይሰ የነገረ ነገር ምንድን ነው? አታድርገው፣ በቃ አይጠቅምም? አይረባም ያለ ነገር ምንድን ነው? የትኛው ክፍል የህይወትን ክፍል ይሆን ይሆን እግዚአብሔር እንደው አስገዛልኝ ያለ እንድታስገዛልኝ ፈልጋለ ያለ የህይወትን ክፍል የትኛው ይሆን? እግዚአብሔር ዛሬ ምላሽ እንድትሰጥ